ማራከት በረካቶ ወበረከቱ ትናንት ላይ የቆመ ፊልም ዛሬ ቀጥሏል። አቤላና ሄርሜላ ወላሂ አብርሽ እንዲገዱት ነው። አቤላ እረ ምላሱን ነበር መቁረጥ። ጸጉሩስ? መቼማ እንዴት ተንጨበረው! ምላሱን ምላሱን ቁርጥ ነበር። በሰው ህይወት ገብቶ በሰው ህይወት ገብቶ በሰው ትዳር ገብቶ ሲጀመር እሱ ነው እዚህ ቦታ ያደረሰው፣ ትዳሩን ለማፍረስ ማለት ነው። ወይኔ አብርሽ አሁን እኮ የሚለው ጠፋው የሆድ ውስጥ ያለውን አውርቶ ወይ ርታን ይፈልጋታል ወይ ጊዜ እፈልጋለሁ ወይ አሁን ያልኩ በቃ የሆነ ነገር ቢል ይሻለው ነበረ። አቤላን ደግሞ በቂ ፊ- ብለው አንድ ጊዜ እኔ ራሱ ድንቅጥን ያልኩት ወላሂ። ምክንያቱም አብረሽ ከንኳሁን ወደቀ፣ ከንኳሁን ወደቀ እያልኩኝ እያሰብኩ ነበረ ገና እንደዚህ በቃ። አቤላ ኛኛኛኛኛኛኛኛኛ ሲልበስ በቃ እንደዚህ ስራት ምንድን ነው? ካሁን ወደቀ፣ ወደቀ ካሁን ካሁን ወደቀ እያልኩ እየጠበቅኩት እንዳልኩትም ውድቅ አለ ማለት ነው። ወይኔ ጓደኛ፣ ጓደኛ እንዲህ ከሆነስ እንደው ለመብል ይቅር። አስበሉት እኮ ይሄ ልጅ አስበሉት። ወይ ከልጁ አይሆን ወይ ከሚስቱ አይሆን። በቃ ማንም እንግዲህ ወረወሩት። እነሱ ነገ ትተው ይሄዳሉ። ይብላኝ ለራሱ እንጂ ተንጓለው ለቀረው ለማንኛውም እኔ በጣም ነው የገረመኝ። አለማፈራቸው አለማፈራቸው በቃ እሱ ካፈ እስከሚናገር ድረስ በቃ የሆነ አዘንተኛ መስለው የእሱን ድምጽ እሱ እስከሚናገር ድረስ እየጠበቁ አዘንተኛ መስለው ሲሉ በዛት እንዲ አዘንተኛ አባታቸው የሞተባቸው የሚመስሉት የሚመስሉ እንዳለ ሁሉ እንደዚ አፉን አፉን አፉን አፉን ዝም ብሎ ማለት ነው እሱ እስከሚጠብቅ። እሷማ መቼም አይን አይን በልታለች በቃ አይን በልታለች። እሱ እሷን ካላ እሷ እሱን ካላገኘች የፈለገ ቢሆን አታርፍም። የፈለገችውን እርምጃ ትወስዳለች። አቤልም ሆነ እሷ በቃ በዚህ ሁኔታቸው ሰው አይተርፋቸውም፣ ሰው አይተርፋቸውም። በዚህ ሄርሜላና አብረሽ ማለት እንትን ሄርሜላና አቤላ በዚህ ሁኔታቸው በቃ ሰው ይጨርሳሉ ማለት ነው። አቤላ የሆነ ነገር ከሄርሜላ ነው በቃ አልፈልግም ሲለው፣ እንዴት እንዴት አደርገው እንዴት እንዴት አደርገው ወይኔ ወይኔ ሊተውብኝ ነው እንዴ ሄርሜላ? ሊተውብኝ ነው እያለ ተንቀጠቀጠና በቃ በቃ እንደ አፉ ልቡ ውስጥ ያለውን ዘረገፈው። ለገፉ ዘረገፈው ሆዱ ውስጥ ልቡ ውስጥ ያለው ማለት ነው። ምክንያቱም እሱ ነው ጎቱት ያመጣት እሱ ነው ቃል የገባላት፣ ወይ ደግሞ የሆነ የደበቁት ነገር አለ የተስማሙበት ነገር አለ። ጉድ ሰሩት ወላሂ። ይህንን ይሄንን ጥጃ የሆነ ራ ልጅ ጉድ ሰሩት። ወዳ ጠምዘዝ፣ ወዲህ ጠምዘዝ እያለ ሊያሳብዱት ነው ራ አንድ ሰው እኮ ራሱ ካላወቀ በቃ ከማይረባ ጓደኛ ቢቀር ይሻላል። አሁን አቤላ ጓደኛ ነው የሄርሜላ ጓደኛ ነው ወይስ የአብርሽ ጓደኛ? አብርሽ የሚያለቅስበት ምክንያቱ ምንድን ነው? ሩታን ስላለችው ነው አይደል? ሩታን ሄዶ መለመን ሲያቅተው እሷን ይዞ ጎትቶ መጣ እንጂ ሄርሜላ ፍቅር ይዞኛል ብሎ አልቅሷል። እንደ ከሄርሜላ ፍቅር ይዞኛል ብሎ አልቅሶበታል። መኪናው ላይ ቁጭ ብለህ ያለቀስክ የሚለው ከመኪናው ላይ ቁጭ ብለህ ያለቀስክ በቃ እኔ ምን እና የሚያለቅሰው እኮ ሩታ እምቢ ስላለችው ነው። የሚያለቅሰው እኮ ልጁ እምቢ ስላለችው ነው ሩታ ጋር የሩታ ፍቅር ነው እንጂ የሚያስለቅሰው የሄርሜላ ፍቅር አይደለም። ምንድን ነው ማድረግ ያለብህ አንተ? እግሯን ስመህ ቢሆን ሩታን አታመጣለትም? እግሯን ስመህ ለእሱ ካሰብክ ማለት ነው። ይሄ ሩታ የሩታን እግር ስመህ ለአብረሽ ደስታ ማምጣት አለብህ ነበር። እሷ ልጅ ማለት ነው። አይታችኋል። በተለይ አሁን ልጁ ከተወለደ ወዲህ በቃ ሩታን እንዲያጣት አይፈልግም። ደቂቃው ሄያት ደስታ አብረሽ ማለት ነው፣ በጣም ነው ፍቅሩ የጨመረበት የሩታ ማለት ነው። ከወለደ በኋላ ግን የበፊቱን ይዘው እነሱ አብረሽ፣ አሁን ተቀይሯል። በቃ የሩታንና ሩታን ልጁንና ሩታን ብቻ ነው የሚፈልገው። እነሱ ግን ያው ድሮ በቃ እሱ ጋር እንደምትጣላው እንደዛ እየመሰላችሁ ያችን ይዘው ነው የሚጎትቱት ገመድ ማለት ነው። አብረሽ አሁን እንደበፊቱ እኮ አይደለም፣ ተቀይሯል። በቃ ሩታ በቃ ምንድን ነው የሚለው? ያኔ እቅፍ የምታደርገኝ ናፈቀኝ፣ ሳቋ ናፈቀኝ ንኮ የሚለው ይችኛይትማ፣ ዙሪያውን እንደ ዶሮ ምንድን ነው ዶሮ ነው፣ አይ እንደ ዶሮ ማለት ነው። ዙሪያውን ስዞሮ ጥርስ ይላል እንጂ ኮ ከሆዱ እንትን አይልም። ገብቷችኋል። አሁን ግን ይሄ ህፃን ልጅ ከተወለደ ጀምሮ አብረሽ ሩታ ላይ በጣም በጣም ነው ፍቅር ያለው ማለት ነው። በጣም እና እነሱ ዝም ብለው በቃ ሊያጣሉ፣ ሩታን ሊያፋቱ ምን ይላል ሲጀመር ብታልፈለገችው እንጂ ብትፈልግ እያንዳንዳቸው እያንጠለጠለ ተወስዳቸው ነበረ ግን ምን ይሰራልኛል እሱ ልብ ካለ ልብ ይዛ ጓደኞቹን ይያቸው ብላ ነው የለቀቀችው። በቃ አሁን ጓደኞቹን አያቸው። እንግዲህ ከፈለገ ሄመልላን አግባ፣ ካልፈለገ የራሱ ጉዳይ ብቻ ጓደኞቹን አውቋቸዋል። እንዴት ገደል እንደሚለቁት ማለት ነው። እንዴት ተልጁ ምንድን ነው ቢላለ ልጅም ከሆነ እኮ እሷ ትሰጠዋለን ያሉት ትናንትና ልጅም ተፈለገኝ እሷ ተወልዷል ልጅ ልጅ የሚለው ነው ያለው ልጁን ራሱ እኮ እንደው አይፈልግም። አቤላ እኔ አዚት ለምሽ ጣለች። አሁን የቡታጅራ ምንድነች የሚባል ለካ እውነት ሙሻ ናቸው እንጂ ሲያስጠላል። ይህን ያክል ሩታ መቸም የእነሱ ግፍ የሩታ ግፍ ማድሪ ማድሪ እንደት ነው የሚያደርጋቸው ግፍ አለባቸው። እመጫቲቱን እርጉዚቱን እንደዛ ሲያስለቅሷት አቤላ ብሩክ አብርሽ አብርሽ እንደውም እኮ በጥሩ ትምብሩ ነው። በቃ እንትን ነው የሚመስለው። ይሄ ምንድነው ጋርድ? የአብርሽ ጋርድ እኮ ነው የሚመስለው። አቤላ ነው እዛ ሲሳሳሙ ጣገቡ ነው፣ ሲጋጋጡ ሄርሜላ ጋር ጣገቡ ነው። ምን ሲል ጣገባቸው ነው? አያፍር በቃ ነገ እኔ ላይ ይደርሳል አይል እህት የለችህም። አሁንም እኮ በቃ ሄርሜላ ትወድሃለች። በቃ ካሁን በኋላ ሩታን ፈታ እያለ እኮ ነው። አናት ልትፈታ ኢንሻአላህ። እንደው የዛሬው ቪዲዮ በጣም በጣም በጣም እንደው የአቤላን የአቤላን ውሻነት የአቤላንና የሄርሜላን የውስጥ ሚስጥር ጋጥጥጥ አርጎ ያወጣ ነው። ሌሎቹ ማለት ነው ሌሎቹ ከሱ ምላሽ እስከሚጠብቁ ድረስ ዝም ብሎ እያዳመጡ ነበር። ዝም ብሎ እያዳመጡ እያዳመጡ አልፈልግም ሲል ዝም አሉ። ከዛም በኋላ እኔ አልፈልግሽም፣ እኔና አንቺ አንድ ሆንም ሲል ዝም አሉ። ሁላቸውም አፋቸው ነው። ዘጉና አቤላና ሄር አቤላና ብሩክ የበሉት አላቸው የበሉት ነገር ስላለ የበሉት እያስጮኋቸው እሷ እንዲህ ናት አንተ እንዲህና እሷ እንዲነው ይህ እሱን ህይወት እነሱ ነው እንደሚኖርላቸው የሚኖሩለት እሱ ውስጡን የሚያስበው እነሱ ናቸው ውስጡ ምን እንደሚያስብ ምን እንደሚያስለቅሰው ያውቃሉ እሱ እኮ የሚያውቀው ነው እሱ አፋውቶ እኔ ሄርሜላ እንፈልጋታለን ለምኑልኝ ብሎ እስካልመጣ ድረስ እነሱ ምን አገባቸው በጣም ነው የሚያሳዝነው ወላሂ። እኔ እቺን ቀስ ጠብቃት ነበር። ሲጀመር ትናንትና ጀምሬ ምግብ አልበላነሽ ያብርሽን ምላሽ እየጠበቅ ያብርሽን ምላሽ እየጠበቅ ትናንትና ጀምሬ ምግብ አልበላ ነበር። ቁጭ ብለን ያብርሽን ምላሽ እየጠበቅን ማለት ነው። እና በጣም ያሳዝናል ወላሂ። እኔ በጣም ያናደዱኝ አቤል አቤልና ብሩክ ማለት ነው። አናደዱኝ። ማን ነው ያገኘዎቹ? ምን ይሄን ያክል በቃ፣ ይህ ሰው ጥላቻ ሲያ ሩታ፣ ምን አረገቻቸው? ሩታ እኮ እነሱ ባጠፉት ጥፋት ነው። እነሱ ያችንም ያችንም እየጎተቱ እያመጡለት እያናደዷት ነው እንጂ እነሱ እነሱ እሱ አምጣልኝ ብለው አልቀጠሩትም። እና ይህን ያክል ሩታ ላይ ዝናብ ማውረድ ምን አስፈለገ? በቃ አሁን ሩታ እንግዲህ አውቃለ ማን ሰው ማን እንደሌላት ማለት ነው። በቃ ራሱን ችላ። አብርሽም አሁን ሲነቃ ወይ ህር

ጠርጉ ነው የሚያወራው። ሲያወራ ራሱ ማለት ነው በቃ። እንዲው ሀቅ እንዲያዝ ሰው፣ ሀቅ እንዲያዝ ሰው ሄሮ እስከ መቼ ድረስ ነው እንዲህ ያለ ሰው? እንዲህ ሳይወለድ ቢቀር ጭራ ቢያረጋችሁ ወላህ። ሲያስጠሉ እናንተ! ለሴት የማታስቡ እህት፣ ነገር በእህት ላይ ይደርሳል። ምን አባክ ታመጣለህ? በሚስትህ ላይም ይደርሳል። ምን ይታወራል? እህት ካለህ በእህትህ ላይ፣ ሚስት ካለህ በሚስትህ ላይ ይደርሳል። እያንዳንዱ ይጠብቅ። ዛሬ እንደዚህ ወጣት ትንሽ ያቺን ቄጧን ያዘንበለችን ላይ እየላጣች ወንድም ሊቆጣ በቃ በቃ ያኔ በቃ ብያለሁ እንግዲህ ሩታ ጋር ያለን በቃ በቃ ብያለሁ ይላልኳ አፉን ከፍቶ እንደው ሽንጡን ገትሮ ምን አገባው ሱ ይሄን ያክል ይሄማ ግርም ያለኝ በቃ ግርም ያለኝ እሺ ቢላት ቢላ ቢል ምን ሊያረጉት ነው እሺ ያፈቅርሻለሁ ቢላት ምን ሊያረጉት ነው